ክልልን የተከበራችሁና የተወደዳችሁ የኢትዮ ክረንት ቤተሰቦቻችን እንደምን አላችሁ። የዕለቱ የዜና ወጃችን እንሆ ጀምረዋል። አዳዲስና ወቅታዊ መረጃ ማስደመጥ ጀምረናል። በቅድሚያ ረስተ ዜናዎችን እነግራችኋለን። አብራችሁን ቆዩ። ኑ ሃይማኖታዊ መሪ አያቶላህ አሊ ሀሚኒን ካሚኒ አሜሪካ በኢራን በፈጸመችው ጥቃት ምንም አላተረፈችም ሲሉ ተናገሩ። የዚህንም ሙሉ ዝርዝር ይዘን የምንቀርብ ይሆናል። የኢትዮጵያ መንግስት ለጦርነት አጀንዳው ድጋፍ ለማሰባሰብ ዲፕሎማሲ ዘመቻ አጠናክሮብኛል አለች። ይህንም በምን ጉዳይ ነው የሚለው በዝርዝር የምንመጣበት ይሆናል። ይህን የመሳሰሉ አርዕስተ ዜና ይዘን ቀርበናል። አሁን ወደ ዝርዝር ጉዳዮች እንገባለን። አብራችሁን ቆዩ። ኤርትራ የኢትዮጵያ መንግስት ለጦርነት አጀንዳ ድጋፍ ለማሰባሰብ የከፈተውን ዲፕሎማሲ ዘመቻ አጠናክሮብኛል ስትል ከሰሰች። የኢትዮጵያ መንግስት ባለፉት ቀናት ኤርትራ የሚከሰሱ ደብዳቤዎች ወደ ተባበሩት መንግስታት ድርጅት ዋና ጸሐፊና የሀገራት መሪ ልኳል በማለት ወቅሰዋል። የኤርትራ መንግስት ይህንን ክስ በኢትዮጵያ ላይ ያቀረበው ትናንት ሐሙስ ሰኔ 192017 ዓ ም በማስታወቂያ ሚኒስቴር በኩል ባወጣው መግለጫ ነው። የሀገሪቱ መንግስት መግለጫ የኢትዮጵያ ግጭት ምክንያት ለማላበስና ለመቀስቀስ የሐሰት ባንዲራ እያውለበለበች ነው በሚል ክስ ያቀረበ ነው። በመግለጫው ባለፉት ጥቂት ቀናት ውስጥ የኢትዮጵያ መንግስት በኤርትራ ላይ የከፈተው ዲፕሎማሲ ዘመቻ አጠናክሯል ሲል ካሷል። የዲፕሎማሲ ዘመቻ ወደ ተባበሩት መንግስታት ድርጅት ዋና ጸሐፊ እንዲሁም ለበርካታ ሀገራትና መንግስታት መሪዎች ደብዳቤዎች በመላክ ያካተተ እንደሆነ በመግለ መግለጫው ላይ ጠቅሷል። የተጻፈው ደብዳቤ ኤርትራ በተደጋጋሚም ትንኮሳ እንዲሁም የኢትዮጵያ ሉዓላዊነትና የግዛት አንድነት ጥሳለች የሚሆነ እጅል እንደሆነ የአገሪቱ መንግስት መግለጫ ላይ አስፍሯል። የኢትዮጵያ መንግስት ይህን አይነት ይዘት ያለው ደብዳቤ ለዓለም አቀፍ ማህበረሰብ ስለመጻፉ በይፋ አልገለጸም። ቢቢሲ በጉዳዩ ላይ ከውጭ ጉዳይ ሚኒስቴር ቃል አቀባይ አምባሳደር ነቢያ ጌታቸው አስተያየት ለማግኘት ያደረጋቸው የስልክ ጥሪ የላከውና የጽሁፍ መልእክት ወዲያውኑ ምላሽ አላገኘም። ይሁን እንጂ ሉዓላዊ በተባለ ለመንግስት ቅርብ ያለው የበየነ መረብ መገናኛ ብዙሀን የውጭ ጉዳይ ጉዳይ ሚኒስትር ዶክተር ጊዶን ጢሞቴዎስ የኤርትራ መንግስት በተመለከተ ለዓለም አቀፍ ማህበረሰብ ደብዳቤ ማሰራጨቱን ዘግቦ ነበር። ከዘገባው ጋር በተያያዘ ምስል ደብዳቤው ባለፉት ሳምንት ሰኔ 13/2017 ዓ.ም እንደተጻፈ የሚያመለክት ሲሆን በኤርትራ መግለጫ ተደጋጋሚ ትንኮሳ የመፈጸምና ሉዓላዊነትና የግዛት አንድነት ጥሰቶች የሚመለከት አረፍተ ነገር ያካተተ ነው። በ2010 ዓ.ም የኢትዮ ኤርትራ ስምምነት መፈረሙን ተከትሎ የመጡ በጎ ለውጦች የሚያስታውሱት ደብዳቤው በዚያው ወቅት ከአስመራ በኩል የታየው የመጀመሪያው ላሽ አብራታት እንደነበር ይገልጻሉ። ነገር ግን የሰሜኑ ኢትዮጵያ ጦርነት ኢትዮጵያን ለማዳከም እንደ ድል ተመልክቶት የነበረው ኤርትራ መንግስት የፕሪቶሪያ ስምምነት መፈረሙን ተከትሎ ከጊዜ ወደ ጊዜ ጠበኛ አቋም በመያዝ ጀመረ ሲል ይከሳል የውጭ ጉዳይ ሚኒስቴር። በተጨማሪም የኤርትራ መንግስት ከህወሓት አጀንዳ ጋር ትብብርና ቅንጅት በመፍጠር እንዲሁም ከሌሎች ታጣቂ ኃይሎች ጋር በመተባበር በመጪው የክረምት ከፍተኛ ወታደራዊ ጥቃት ለመፈጸም ተዘጋጅቷል በማለት እንደወነጀለ በዘገባው ላይ አካ ተካተዋል። እንደ ዘገባው ከሆነ መንግስት የዓለም አቀፋዊ ማህበረሰብ በአፍሪካ ቀንድ ሰላም እንዲረጋገጥ የኢትዮጵያ ሉዓላዊነትና የግዛት አንድነት እንዲያከብር በኤርትራ መንግስት ላይ ግፊት እንዲያደርግ ጥሪ አቅርቧል። ኤርትራ መንግስት በበኩሉ ትናንት ባወጣው መግለጫ የኢትዮጵያ መንግስት የጻፈው ደብዳቤ የተለመደ ማደነጋገሪያ ሲል ጠርቶታል። የዲፕሎማሲ ዘመቻ ለማቀፋዊ ማህበረሰብ ማታለ እና በዚህ ረጅም ጊዜ ሲብላላ ለቆየ የጦርነት አጀንዳ ድጋፍ ማሰባሰብ ዓላማ ያደረገ ነው በማለት ከሷል። መግለጫው እውነታው ግን የኢትዮጵያ ገዢ ፓርቲ ብልጽግና ኤርትራ ወደቦች በተቻለ መጠን በህጋዊ መንገድ፣ አስፈላጊ ከሆነ ወታደራዊ መንገድ ለመውሰድ በሚላለፉት ሁለት ዓመታት በግድለሽነት አላስፈላጊ መግለጫና ተንኳሽ ጦርነት ሰበቃ ውስጥ እየገባ ነው ብሏል። መንግስት የጦር መሳሪያ ግዥና ተሰማርቷል ሲልም አክሏል። ይህ የኤርትራ መንግስት በመግለጫ ያወጣው በአዲስ አበባና በአስመራ ባለስልጣን አንዳቸው በሌላኛቸው ኢላማ ያደረገ ንግግሮች እያሰሙ ባለበት በዚህ ወት ነው። የኤርትራው ፕሬዚዳንት ኢሳያስ አፈወርቄ ባለፉት ግንቦት በተከበረው በሀገሪቱ 34ተኛ የነጻነት በዓል ላይ ባደረጉት ንግግር በኢትዮጵያ መንግስትና በገዢው ብልጽግና ፓርቲ በግልጽ ውንጀል አቅርበው ነበር። ኢሳያስ የኢትዮጵያ መንግስት የውሃ ጉዳይ አባይና ቀይ ባህር የማህበር የማግኘትና ኦሮሞ ህዝብ የማይወክል ኦሮሞ አስተሳሰብ የኩሽና የሴም ግጭት የአፋር ህዝብና መሬት ለዛ አጀንዳ መጠቀም የጦርነት ቅስቀሳ እያደረጉ ነው ሲል ተደምጠዋል። ፕሬዝዳንቱ በዚህ ንግግራቸው በተለይ ኦሮሞ አስተሳሰብ በሚል ያነሱት ውንጀላ በተለያዩ ሀገራት የሚገኙ ኦሮሞ ምሁራን ጨምሮ የተለያዩ አካላት ጠንካራ ምላሽ አስከትሎ ነበር። በዚያኑ ሰሞን ከመንግስት መገናኛ ብዙሀን ጋር ቃለ ምልልስ ያደረጉት የመከላከያ ሚኒስትሯ እንሻ መሐመድ በዚህ ልክ ስለ ኢትዮጵያ ለመናገር ሙከራ ማድረጋቸው የተለመደ የእነሱ ባህሪ እንደሆነ እናውቃለን ብለዋል። በግንቦት መጨረሻ በህዝብ ተወካይ ምክር ቤት ቀርበው የነበሩት የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ ኢትዮጵያ መንግስት ከኤርትራ መንግስት ጋር የቃላ ጦርነት ውስጥ አልገባም ሲሉ ተደምጠዋል። አሜሪካ በኢራን ላይ በፈጸመችው ጥቃት ምንም አላተረፈችም ሲሉ የኢራን ሃይማኖታዊ መሪ አያቶላህ ሀሚኒ ካሚኒ ተናግረዋል። የኢራኑ ጠቅላይ መሪ አያቶላህ አሊ ሀሚኒ ካሚኒ አሜሪካ በኢራን የኒውክለር ይዞታዎች ላይ በፈጸመችው ጥቃት ምንም አላተረፈችም ሲሉ ተደምጠዋል። ካሚኒ ከእስራኤል ግጭት በኋላ በሰጡት የመጀመሪያ መግለጫቸው የአሜሪካ ጥቃት የኢራን የኒውክለር መርሃ ግብር ለማደናቀፍ ያቀደውን ስኬት አላገኘም በማለት ገልጸዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ አገራቸው የፈጸመችው ጥቃት የኢራን የኒውክለር ይዞታ ሙሉ በሙሉ የዋደመ ነው ቢሉም አያቶላህ ግን ይህ ማጋነን ነው ሲሉ አጣጥለውታል። ጠቅላይ መሪውም ጨምሮ አገራቸው በኳታር የአሜሪካ ጦር ሰፈር ላይ ፈጸመችው አጸፋ ከፍተኛ ዓመት ነው ሲሉ የጠሩት አሜሪካ በበኩሏ ጥቃቷ ኢራን የኒኩሌር መርሃ ግብር ያንኮታኮተ ነው በሚል አቋሟ እንደጸና ትገኛለች። የአሜሪካ መከላከያ ሚኒስተር ፒት ሄክስት በሀገራቸው እና በእስራኤል የተሰበሰቡ የደህንነት መረጃ እንደሚያሳዩ ከሆነ የኒኩሌር መርሃ ግብር በእጅጉ መጎዳቱና ለአመታት ወደኋላ እንደመለሰ ያደረገ ነው ሲሉም አክለው ተናግረዋል። አሜሪካ በኢራን በፈጸመችው ጥቃት የኒውክለር ማብራሪያ ይዞታ እንዳላወደመች ሾልኮ የወጣ የአሜሪካ መከላከያ ማዕከል ወይም ፔንታጎን የደህንነት ግምገማ ከሰሞኑ አሳይቷል። ቅድመ ግምገማው ጥቃቱ የኢራን የኒውክለር መርሃ ግብር ምናልባት በወራት በኋላ ሊመለስ እንደሚችል ነው ያሳየው። ትራምፕ የኢራን የሶስት የኒውክለር ይዞታ ሙሉ በሙሉ መውደማቸውን በተደጋጋሚ ከመናገር በተጨማሪ ሚዲያዎች ሆን ብሎ ጥቃት ለማስነሳት አጀንዳ ቀርጾ እየሰራ ነው ሲሉ ወቅሰዋል። መከላከያ ሚኒስቱ በሀገሪቱ ጠቅላይ ኢታማዦር ሹም ጄኔራል ዳይኒኬን በመሆን በሐሙስ ለበፔንታጎን በሰጡት መግለጫ ጥቃቱ ታሪካዊ ስኬት በማለት አሞካሽተውታል። በዚህ መግለጫቸው በተጋጋለ ሁኔታ ከጋዜጠኞች ጋር የተመላለሱት ሚኒስትሩ ኢራን ከአሜሪካ ጥቃት በፊት የበለጸገ ዩራኒየም ክምችቷን ከመሬት በታች የሚገኘው የፎርዶ ኒውክሌር ጣቢያ ወደ ሌላ ስፍራ አዛውራለች በሚሉ ሪፖርት አጣጥለዋል። ለሳምንት ያህል ከህዝብ እይታ ርቀው የነበሩት ካሚኔ ትናንት በሰጡት መግለጫ ጠቅላይ መሪው የት ናቸው እንደሚለው መላምት ማክተሚያ አድርጎታል። ካሚኔ መጠለያ ውስጥ እንደቆዩና ግንኙነታቸው ገድበው የነበረ የተባለ ሲሆን ትናንት መግለጫ ከየት ሆነው እንደሰጡ የተገለጸ ነገር ግን የለም። ሆነው ግን ከፍተኛ የሀገሪቱ ባለስልጣን ጠቅላይ መሪው የደህንነት የተጠበቀ ቦታ መሆናቸውን ከዚህ ቀደም ተናግረው ነበር። ሀሚኒ በሀገሪቱ ላይ ድጋሚ ጥቃት ከተሰነዘረ በመካከለኛው ምስራቅ የሚገኘው የአሜሪካ ጦር ሰፈሮች ጥቃት ከመፈጸም ወደኋላ እንደማይሉ ተናግረዋል። ጠቅላይ መሪው አገራቸው እስራኤልና አሜሪካ ላይ ድል ተቀናይተዋል በማለት ለህዝባቸው እንኳን ደስ አላችሁ ብለዋል። ሀሚኒ ትራምፕ ጥቃቱን ባልተለመደ መልኩ አጋን ነው አቅርበውታል። ነገር ግን ያከናወኑት ምንም ነገር የለም፣ ዓላማቸው አላሳኩም በማለት አጣጥለውባቸዋል። ዋይት ሀውስ ኢራን ወደ ድርድር ጠረጴዛ ለመመለስ ለሰላማዊ አገልግሎት የሚውል ያልበለጸገ ኒኩለር ፕሮግራም የገንዘብ ድጋማ ማመቻቸት ጨምሮ የተለያዩ አማራጮች እያጤነች መሆኑን የቢቢሲ አሜሪካ ጋር ሲቢኤስ ዘግቧል። ነገር ግን የኢራን የውጭ ጉዳይ ሚኒስተር ከአሜሪካ ጋር የታቀደ ምንም አይነት ውይይት እንደሌለ ሐሙስ ዕለት ለኢራን መገናኛ ቴሌቪዥን ተናግረዋል።